አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ እስድሮስ ባለንጀራ ቅዱስ ፃና በሰማዕትነት አረፈ። ይህም እንዲህ ነው። ከባለንጀራው የእስድሮስ ጋር ካሰቃዩት በኋላ ባለንጀራው የእስድሮስ በሰማዕትነት ሞተ። ቅዱስ ፃናም በእስር ቤት ቀረ። የአገረ ፈርማ መኮንንም ታሰረ። በእርሱ ፈንታ ሌላ መኮንን ተሾመ። ያንን መኮንን የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ፃናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይንም እንደሰቃዩትና ከዓላማው እንዳልተመለሰ በነገሩት ጊዜ ከበረች ራሱን ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልም ተቀበለ። የቅዱስ ፃና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናዊውን መልአክ የቅዱስ ፃናን ነፍስ ሊያሳርጓት አይታ ለሰው ነገረች። ምዕመናንም ስጋውን ወስደው ገንዘው ሰምኑድ በሚባል ሀገር ከባለንጀሮ ከኤስድሮስ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸውም በእምነት ለሚመጣ ታላቅ ድንቆች ተአምራቶች ይታያል። በረከታቸው ከእኛ ጋር ለዛረሙት ኑር። ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን ለአባቶች ሊቀ ጳጳሳት 65ኛ የእስክንድሪያ ሊቀ ጳጳሳት አባ ሱንቱዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስ ገዳም በአባ መቀርስ ቤተክርስቲያን በበጎ ስራ በገድል ተጠምዶ አድጎ በዚያው ገዳም አበብኔት ሆኖ ተሾመ። ከዚህ በኋላ ህዝቡና ኤጲስቆጶሳቱ መርጠውት በእስክንድሪያ አገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ምን ያልኖረውን ሊሰጣቸው የሌለውም ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና እግዚአብሔርም በእጁ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥቷልና በሀገረ መርዩጥ ላይ በጸሎቱ ዝናብን አዝንበዋልና እነርሱም ዝናብን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ ሦስት ዓመት ኖረዋልና በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰበሰቡ ውሃ በማጣት እንደተቸገሩ ነገሩት እርሱን ፈጽሞ አጽናናቸው የቅዳሴውን ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ፣ ከዚያ በራ። ይህም አባት እንዲህ ብሎ ማለደ፤ የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከት ይመሉና ይጠቅቡ ዘንድ በፍቅርና በምሕረትህ አይንህ ተመለከታቸው ይህንም ብሎ የንዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን ያሰባቸውና የመራቸው ዘንድ ወደ እግዚአብሔር ለመነ ወዲያውም ታላቅ ጉድጓድና መብረቅ ሆኖ ብዙ ዝናብም ዘንቦ ጉድጓዶቹ እና ኩሬዎቹ ሁሉ ሞሉ። የተክልን ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ ሶስት ዓመቶች ፈንታ በዚያች ምድር ሶስት ዓመት እንደመላ ኖረ። አራተኛው በአጽጌት አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳትን ይገሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከሀገሩና ከመንጋው ውስጥ ክህደትና ኑፋቂ ያስወገደ በዚያን ጊዜ ስለኛ መከራ የተቀበለውን ትብስእት ብቻውን ነው አምላክ አይደለም የሚሉ ነበሩና ይህም አባት ሱንቱዩ በከበረ በታላቁ ጾም ወራት መልእክቶችን ጽፎ ለሀገሩ ሁሉ ላከ። በውስጧም እንዲህ የሚል ቃል እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በስጋ ነው ከተዋሕዶ በፊት ሁለት የነበሩ በተዋሕዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የአይን ጥቀሻ ያህል ከቶ አልተለያዩም። በመከራ ጊዜም ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋው ስለኛ መከራን ተቀበለ። ይህችም መልእክት በአገሩ ሁሉ በአነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛ ደግሞ መላሳቸውን መቁረጥ የሚገባቸው የተመሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። ሊህም የብልንያ አገር ሰዎችና ኤጲስቆጶሳቸውም ነው። ይህም አባት ይህን የእብደት የስንህና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትታመም እናተ እግዚአብሔር ቃል ከኛ ሰነስቶ ያለመለየትና ያለመቀላቀል ከመለኮቱ አዋሃደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጧ እንዲህ አለ እኛ መከራን ከሚቀበል ከሰገው እግዚአብሔርን ቃል አለየለውም በመከራውም በስራው ሁሉ አንድ እንደሆነ እናምናለን እንጂ ሁለተኛም በመለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለኛ መከራን ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚያ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳታቸውም ጋር ወደዚያ አባት ሊቀ ጳጳሳት ስንቲው ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸው እና በደላቸውንም የተውላቸው ዘንድ ለመኑት። እርሱም ከስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደራቸውም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለመስኪኖች ይሰጣል። መልካም ጉዞ በመጓዝ እግዚአብሔርን አገለገለው፣ በሰላምም አረፈ። የሹመቱ ዘመን አስራ አምስት ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባ ሱንቱዩ ጸሎት ለዛለሙ ይማረን አሜን። በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዛለሙ አሜን። ዛ አቅረብኩ ዘኪሬ ያዘኪሬ ማላፍ መተፀምዱ ዘልፈለላ ነብ ተወገብ ዘሬቴ መጽሐፍ እንተለሰከ ግዚኦ